ሰላም ሰላም የዩቲዩብ ቤተሰቦቻችን የብርሃን ፋሚሊ እንዴት ናችሁ? እንደምናችሁ። እንዴት ሰነበታችሁ? ዛሬ ደግሞ የምንሄድበት ቦታ ባለፈው እንደነገርኳችሁ ሸራተን ገብተን እንዋኛለን ብያችሁ አልነበረ? እዛ ነው የምንሄደው። እንዴት ናችሁ? ሰላም ናችሁ? አመቱ እንዴት አለፈ? አዲስ አመትንስ እንዴት ተቀበላችሁት? እኛ ጋር በጣም በደስታ በሰላም 2017 በጣም ብዙ ጥሩ ነገር የተደረገልን ጌታ ኢየሱስ የጎበኘን አመት ነበር እና ልናንተም እንደዛ እንደሚሆን ተስፋ አደርጋለኝ። ዛሬ ደግሞ ኢትዮጵያ ስትመጡ የምትሄዱባቸው ቦታዎችን ነው እያሳየችሁ ያለትኝ እኔም የተዝናናውበት ልጆችም የተዝናንበትን ቦታ የትንድ ብላችሁ እንዳትጨነቁ አብረን ከኔ ጋር ንናሳያችኋለሁ። አሁን እንግዲህ እንደምታዩት ወደ ውስጥ እየገባን ነው። መጀመሪያ ያው ፍተሻ መፈተሻ አለባችሁ። ፍተሻ ተፈትሸናል። ከዛ በኋላ ካሜራችን እንድናጠፋ ነው የተነገረን። ለምንድን ነው እንደዛ ያሉን? በሩ ላይ ያሉትን ሴኩሪቲዎችን መቅረጫ አይቻልም፣ ለነሱ ያው ለሴፍቲያቸው ሲባል ነው እንደዛ ያሉን። ወደ ውስጥ ስንገባ በጣም ደስ የሚል ደስ የሚል ሸራተን በጣም ነው የሚያምረው። በፊት ብዙ ሆቴሎች ኢትዮጵያ ውስጥ ሳይሰራ የመጀመሪያ ሆቴል ይመስለኛል ሸራተን ያው ለልጆቹም ታሪካቸውን ታሪኩን ነግር ያቸዋለሁ። በቃ በፊት በጣም እንጓጓለት ሆቴል ነው። ይዣችሁ መሄደው እኔ እናንተን ሳርክል የነበረ ሆቴል ነው እና አሳያቸዋለሁ። የመጀመሪያ ትልቁ ሆቴል ብዬ ነግሪያቸው ነው የመጣ ነው እና ያው እንደምታዩ ሰብሰብ ብለን ታሪክን እየነገርኳቸው እየሄድን ነው። በጣም ደስ ይላል። ውስጡ በጣም ነው የሚያምረው፣ ከምነግራችሁ በላይ ነው። በዛ ላይ እንደዚህ እንደምናየው እንደ ፋይፍ ኮከብ ሆቴልነቱ አይደለም። ክፍያው የሱሚንጎ ክፍያ ራሱ በጣም የሚገርም ነው እና እሱን ደግሞ ውስጥ እየገባን ነግራቸዋለሁ። ከኛ ጋር አብረን እንጎብኝ፣ ተከተሉን። ሲጋ እንግዲህ በድጋሚ ነው የተፈተሽ ነው ያ ቦርሳችን ተፈትሾ ወደ ውስጥ ልገባ ስንል እስቲ ይዘን ነበረ መቅረጫ፣ እሱን ይዞ መግባት አይቻልም ብለውናል። ከዛ ግን ያው በስልካችን ትንሽ ውስጡን ለመቅረጽ ሞክረናል። ውስጡን በጣም ያምራል። ቁጭ ብሎ ራሱ ኮፊ ራሱ እየጠጡ ለመዝናናት በጣም አሪፍና የሚመረጥ ቦታ ነው። ዋጋውም ውድ አይደለም። የእውነቴን በጣም የሚገርም ቦታ ነው። እዚህ ጋር እንግዲህ ትኬቱን እያሳየናት ነበረ። እንደ አጋጣሚ ሆኖ እኛ ሄድንበት ቀን የሙስሊሞች በዓል ቀን ስለነበረ ሁለት ሺ ብር ነው የከፈልነው ለትልልቆች፣ ለልጆች ደግሞ 1800 ብር ነው የከፈልነው። ቅዳሜና እሁድም ሂሳቡ እንደዛ እንደሆነ ነግረውናል። ሌላ ቀን ግን በአዘቦት ቀን ግን 1500 ብር ነው መግቢያው። እንደገና ደግሞ ኖርማል ሰው ራሱ ማለት የማይዋኝ ሰው ጀስት ግን ውስጥ ከገባ አንድ ሰው ትኬት ቆርጦ ነው ውስጥ መግባት የሚችለው ሳይሆን ደግሞ ትክክል ናቸው። ለምን ውስጥ ከገባ አንድ ሰው ወንበር ይይዛል፣ ወንበር ይዞ ሪላክስ እያደረገ የሚያሷኙን ሰው መጠበቅ በራሱ በጣም የሚያዝናና ነገር ነው። እና ደስ ይላል በጣም። ሸራተንም በጣም ነው የወደድኩት። ባልወደው ነበር የሚገርመው ለነገሩ። እንደገና ደግሞ በጣም ደግሞ የገረመኝ ነገር ውሃው ቡቅ ነው። ውሃው ሙቅ ነው። በቃ ልጆቹ እንዴት እንደዋኙ እንዴት እንደተጫወቱ ለምን እንደነገርኳቸው። ጊዮንም ይዣችሁ እጄ ነበር። ጊዮን ውሃው በጣም ቀዝቃዛ ስለነበር ብዙ ሪላክስ አላደረጉትም። ቦታውን ወደውታል፣ ግን ብዙ ሪላክስ አላደረጉትም። የሻራተኑ ግን በቃ ውሃው ሙቅ ነው። እኛ ራሳችን ሪላክስ አደረግን በጣም ዋኘን። በጣም ቦታው ደስ ይላል። ውሃው በጣም ንጹ ነው። እና በቃ ኮስቱ ራሱ በጣም አሪፍ ነው። እና በጣም ደስ የሚል ሰዓት ነው ያሳለፍ ነው። እና እኔና ልጆቼ ኑና እዩት። በእውነት በጣም ነው የምትደሰቱት። በዛ ላይ ማሰብ ያለባችሁ አሁን እኔ ባለውበት ሀገር ምን ያህል ነው ያወጣሁትኝ? ስልሳ ፓውንድ ነው ያወጣሁትኝ የቀን ሙሉ ውሏችንን ማለት ነው። ስለዚህ ምንም ለኛ አሁን ብዙ ከውጭ ለምንመጣ ሰዎች ብዙ ነው ብዬ ማሰብ አልችልም። ብዙ አይደለም። ለምን አሁን በስልሳ ብር ያለንበት ቦታ በምንኖርበት ቦታ ላዝናናቸው ብል ብዙ የሚዝናኑት ነገር አይደለም። ግን እዛ ግን ቢያንስ ብሩ ተመንዝሮ ጥሩ ቦታ ላይ ብንወስዳቸው እንደዚህ ደስ ብሏቸው ዋኝተው ተጫውተው፣ ሀገራቸውን ማንነታቸውን ሀገራቸው ላይ ራሱ እንደዚህ ጽድት ያለ ደስ የሚል ቦታ እንዳለ የሚያዩበት ቦታ ነው እና እኔ በጣም ወድጄዋለሁ። እኔና ልጆቼ በጣም ወደነዋል። ሪኮመንድ እናደርጋቸዋለን። እንደዚህ በምንሰማው እንደዚህ ውድ ነው እንደዚህ ነው ሺዎች ነው ምናምን በሚባለው ሳይሆን እኛ በዛ በምንኖርበት አካባቢ ብር አስበን ብንመጣ በቃ ለኛ ለራሳችን፣ እኔ በጣም ነው ክብር የተሰማኝ። ለምን በቃ ልጆቼን አገሬ ላይ ይሄ ነገር አለ እንደዚህ የሚደሰትበት ነገር አለ ብዬ ማንነታቸውን ስላሳዩቸው ደስ ብሎኛል። ስለዚህ ለዚህ ነው ቪዲዮ የሰራሁላችሁ። እናንተም ይዩት፣ ልጆቻችሁን ይዛችኋቸው ሂዱ፣ ትደሰታላችሁ። ሌላውን ደግሞ ቀስቅስ እያልኩ ነግራችኋለሁ። የትም እንዳትሄዱ። በዛ ላይ ደግሞ ሰብስክራይብ ሳታረጉ አትዩ እንዴ! ኧረ ደስ አይልም። ላይክ ደግሞ ስጡ፣ ኮመንት አድርጉ፣ አይከፈልበት እንግዲህ እኔና ልጆቼ ደግሞ ልንወዳደር ነው። ማን እንዳሸነፈ እናንተ እዩ። እነሱ ግን አፍረዋል። ግን ያሸነፍኳቸው እኔ ነኝ። ግማሹ መጨረሻ ቀረ። እኔና ራሔል ግን በጣም የተፎካከር ስለነበር ያው በልጅ የተሸንፍ ያለው እንግዲህ ያው በልጁ ማይሸነፍ ለ እነቢጣ ይሆናል ደግሞ አልተሸነፍኩም እያለች ነው ያለችው። እንግዲህ የቀረው ቀርቷል። ያው ያለ ነው ደግሞ እየቀጠለ ነው። አብረን በጣም ነው በጣም ነው የተዝናና ነው። ውሃው በጣም በቃ ውሃው በጣም ነው ደስ የሚለው። ጽዳቱ ምኑ በቃን በጣም ነው ሪላክስ ያደረግ ነው የእውነቴን። በእውነት ልጆች ደስ የሚል ጊዜ ነው ያሳለፍ ነው እና አብረን ዝናና አሜን እየምሳት ቀርን። የዋኘችው በጣም በጣም በጣም ደስ ብሏት፣ አሜን ራሱ የዋኘችው እና ይሄ ሪላክስ አድርግ፣ ለትንንሽ ልጆች ይሆናል፣ ለትልቅ ይሆናል ይሄ እና እዚህ ጋር ደግሞ በጣም ራበን በጣም እና ፒዛ አዘን ነበረ ቺፕስ አዘን ነበረ በቃ ቺፕሱ እራሱ በጣም ነው የሚጣፍጠው ፒዛውን በጣም ይጣፍጣል ቺስ ፒዛ እና ቺክን ፒዛ ነው ያዘዝነው እንደምታዩት እንደዚህ ግምጥ እያደረግን እየበላን እኛም ልጆቹ ያው በጣም ተዝናንተናል ፒዛው ደግሞ በጣም ውድ አይደለም 850 ብር ነው የቺክኑ የቺዙ ግን ካስታወስኩ ሰባት መቶ ወር መሰለኝ። እና ብዙ ውድ አይደለም እያስባለሁ ለኛ ማለት ነው፣ ሌና ለፋሚሊ እንደዛ አርገን የተዝናና ነው። ይኸው እንደምታየውን ተኝተን በጣም ደስ የሚል ጊዜ ያሳለፍን። ከዛኛ መተኛ ጋር ተኝተን ልጆቹ እንደዚህ ዳር ላይ ሆነው እየተጫወቱ ነበረ። ጠዋት የገባን ማታን የወጣ ነው። በቃ ምንም በቃ ማቆም አልቻልንም ራሱ ቦታውንም። ከዛ ኮፊ ጠጣን እዛ ሆነን፣ እዛ ሆናችሁ የተቀመጣችሁበት ቦታ ሆናችሁ ውተሩ ስላሉ ከወደራችሁን ይቀበሏችኋል ይዘውላችሁ ይመጣሉ። ልጆቹ እንደዚህ ራሳቸውን እያዝናኑ እኛም ደግሞ እዛ ጋር ተኝተን ትልልቆቹ በቃ እየተጫወትን ነበር እየሳቀን በቃ እየተዝናናን ነበርና ጥሩ ጊዜ ያሳለፍ ነው። እናንተም እንደዚህ መልካም ጊዜ ለማሳለፍ እንደዚህ እንደዚህ አይነት ቦታዎችን ምረጡ። ከደጅ ስናያቸው በጣም ውድ የሚመስሉ ውስጡ ስንገባ ብዙ ያልሆኑ ቦታዎችን ነው ማሳያችሁ። ለሁሉም ለእኔም እኔም ብዙ ልጆች ስላሉኝ ዋጋውን የሚመጥነን ቦታ ነው እያሳያቸው ያለው ያሳያችሁትና ሌሎቹንም ቦታዎች እንደዚህ ያሳያችኋለሁ። እንግዲህ አብረን እንጨርሰው። እንደዛ እንደዛ እያልን አመሸን። እዛ ታጠብን። እዛ ሳሙና አለ ፎጣ አለ ይዛችሁ ሜዳ ይጠበቅባችሁም ፎጣም ሆነ ሳሙና ኔ ይዤ ነበር ሄድኩትና ኔክስት ግን ሴድ እዣ ላይ ለምን እዛው ሳሙን አለ እዛ ፎጣ አለ ሁሉ ነገር እዛ አለ። እና በቃ እንደዛ አርገን ወጣን። ብሩኬም እንደምታዩት ደክሞት ነበረ አልዋኛም። ግን እሱ ራሱ ከኛ በበለጠ እዛ በቃ እኛ በምናደርገው እዛ ሪላክስ ባደረገው ነገር በጣም ነው ደስ ያለው። እንደምታዩን ሁላችንም ደክመን ደስ ብሎን ወደ ቤታችን ገብተናል፣ እና እናንተም እንድትሄዱ ሪኮመንድ አደርጋቸዋለሁ። ሀገራችን በጣም አምራለች፣ በጣም ተውባለች። ጌታ ኢየሱስ ሀገራችን ይጠብቃት። አይዊሽ ኢትዮጵያ ከሶስት እና ከአራት ዓመት በኋላ ምን ልትሆን እንደምችል በቃ ሳልኳት ሳልኳት። አገሬን እግዚአብሔር ይባርካት። ወዳችኋለሁ። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ኮመንትም ደግሞ ስጡን። በጣም እንወዳቸዋለን። ባይ።